የመጨረሻ ነው ስለተገጠመ መለቀቅ አለበት። እናንተ ምታቁኝ፣ እኔም ማላቃችሁ፣ የአብርሃም በጎች እንደምን አላችሁ? አብርሃም ምን አለ ቀንታችሁ ቀንታችሁ፣ እኛ እንኳን አንቀናም ዋሽቶ በሚበላ ጀግኖች፣ ስለሆነ ሰርተን የምንበላ ዋሽቶ ዘርፎ መብላት ጀግንነት ካስባለ ከመዳም ቅመሞች እትርቁ። ምን አለ እሷ እኮ የዋህ ነች። ዛሬ ትሰጣለች፣ ነገ ታለቅሳለች። እርዱኝ ባካችሁ ቸግሮኝ እያለች ችግሯ ምን ላይ ነው? አታስብም ቀድማ ግን ለውጥ አያመጣም በኋላ ንዳማ። እኔ ብር አላቅም የሰጠኝ ሰው የለም። የእሷን ብር በልቶ ያመነ አልተገኘም። ሁሉም ከሃዲ ነው። የመዳም ቅመምን ማመን አይቻልም። የእናት ልጅ ወንድምን አጥብቃ ካልያዘች ካልተማረችበት፣ ለምስኪኖች ሰታ ጽድቅ ታገኝበት፣ ለውሸታም ሰታ ከምትከስርበት። አንተ አላቅም ብትል እኛ መረጃ አለን፣ ግሩፕ አስከፍተህ ብር ስታስለምን ራቅ ራቅልን ከመዳም ቅመሞች ነገ ከምትመጣ መንታ እያለቀሰች ኋላ ከምትለን ሀቢባ የት አለች? ታካሚ በስቶባት እሷም ሰልችታለች። ቅናት ነው ይለናል፣ ምን የሚያስቀናለህ ፈጣሪ ሲሰራ ሁሉን የበደለህ፣ ግን አልጨከነብህም ቅመሞችን ሰጠህ። አባይ ቲቪ ቀርበው ተናግረው ነበረ ሰርጋችን በዱባይ አሁን ሰርጓ አለቀ ሰልጠን ካሉት ሰዎች አንድት እንኳን ሳናይ አየንልህ እኮ የውሸት ሰርግህን የመዳም ቅመሞች የደገሱልህን፣ በቁጥር ሀያ ሰው ያከበረልህን። አይ በጎችዬ፣ እኔን የሚገርመኝ ጀግና ማለታችሁ ጀግናና ዘራፊን መለየት ጠፍቷችሁ። አዎ በጎች ናችሁ መንገድ የጠፋችሁ። እኔ እንኳን ታጋይ ነኝ ለመዳም ቅመሞች ገንዘቧን እንዳትልክ ወደድኩኝ እያለች አመሰግናለሁ። ያው አጠር መጠን ያለች ግጥም ነች። ለመዳም ቅመሞች የምጠቅም ማለት ነው፣ ለውሸታሞች ደግሞ የምታቃጥል። ኦኬ። አዎ ለመዳም ቅመሞች የምጠቅም፣ ለውሸታሞች የምታቃጥል። አጭር መጠን ያለች ግጥም የምለዋል። በቀጣይ ሰላም ሰላም፣ ቤተሰብ እንዴት ናችሁ? አላችሁ፣ አው ኑሮልኝ፣ ሰላማችሁ ይብዛ በየላችሁበት ማለት ነው። ያው እንግዲህ ተደጋገመ ግጥም አይደል፣ በቃ ከዛሬ በኋላ አልገጥምም ማለት ነው። የዛሬው ግን በጣም ደስ ይላል፣ የሆነ ማለት አስተማሪም ነው። በእርግጥ ግጥሞቼ ሁላ አሪፍ ናቸው። እኔ በራሴ ያኔ ለድንቀ ወግ አሪፍ ነው፣ እና ብዙም ብዙም አሪፍ ቢሆን አሪፍ ነው፣ ደህና ነው ማለት ነው። እና የዛሬው ደግሞ በጣም አሪፍ ነው። ቀድማችሁ እንግዲህ ለቅመሞች ለሁሉም ነው የገጠሙ። በነገራችን አስቡ ያኔ አስቡ፣ በኋላ ወድቀን እንትን እየየ ከምንል ቀድመ ማሰብ አለብን እኔንም ጭምር ማለት ነው። እና እንደዛ ነገር ነው ሲቀጠል ሲቀጣጠል የሰማሁት አለፍ አለፍ ስል ከእነሱ ጋር ችግር የለም ለምን ይሰጣሉ፣ ምናምን የምትሉ አላችሁ። እኔ እየተናገርኩ ያለሁት ችግሩ ከነሱ ማለት ብዙ ያንኝ ብዙ አዛኞች፣ ብዙ የዋሆች አንድ ሰው ኢትዮጵያ ላይ በቃ የውሸትም ቢሆን እንኳን ራሱ እንደዚህ ኩኝ ወድቄ ታመሜ እንደዚህ ምናምን ብለው የሚበላት ነው ። አረብ ሀገር ያለች አብዛኞቹ ማለት ነው ሩህሩህ ናቸው። ገባችኋል? አረብ ሀገር ያሉ ሴቶች በጣም አዛኞች ሩህሩህ፣ ወደድነሽ ሲሏቸው እውነት የሚመስላቸው፣ ታመምን ሲሏቸው እውነት የሚመስላቸው፣ ተቸገርን ሲሏቸው እውነት የሚመስላቸው። ውሸት አሁን ላይ በጣም ውሸት በስቷል። ገባችኋል? በቃ ብዙ ነገሮች ታመምን፣ ቸገር በቃ ብዙ ነገሮች የሚሉ አሉ። እና እነሱ የሚናገሩት እውነት እየመሰላቸው ገንዘባቸውን አሳልፈው የሚሰጠው ይቅርብኝ። እኔ ነጭ ነጭ ነው የምነግራቸው ይቅርብን በቃ፣ እንደ እሱ እንደዚህ ሁሉን እኮ እየሰራሁኝ ነው ለጊዜው። አሁን እየበላሁ ነው እየሰራሁ ነው፣ እና ብላ ለወደፊቱ አታስብም። ያላትን ወስዳ ትሰጣለች። ያ ሰው ግን እየሸወዳት ነው ማለት ነው። እና እሱ ከሰጣቸው ይብሉ፣ እኔ የምበላለው የምትሉ አላችሁ ማለት ነው። እንደዚህ አይደለም። የሚበላና የማይበላና የሚበላ አውቀው፣ ሀብታም ቢሰጣችሁ ሀብታም ነው ተርፎታል። እነዚህ ግን ምስኪኖች ናቸው፣ መዳም ቤት ምንኖር ማለት ነው እና እኛን ተቀብሎ መብላት ኃጢያት ነው በጥቅሉ የመዳም ቅመምን ብር ተቀብሎ መብላት ደግሞ። አንድ ልጅ አለ አንድ አንድ አለ አንድ ልጅ እንጂ ዱባይ የሚኖር ልጅ አለና የአበጋዝ ወንድም ምናምን ምትል የአብረሽ ወንድም ምናምን እያላችሁ ይመጣችኋል። ስሙ ማንኛውም ሰው ሊባላሽ ይመጣል። ገባሽ አይደለ? ደንቆሮ ስለሆናቸው እንጂ ማለት እሱም እኮ ሊጠቀምባቸው ነው የሚመጣው ማለት እና ሊባላችሁ ይመጣል። ማንኛውም ግን ሰለቸኝ ካላስ እኔ ራሱ መምከር ሰልችቶኛል ማለት ነው። አሁን ባህል አልመክራችሁ ማለት እና ማንኛውም ሰው የሚመጣው ከአንቺ ጋር ማለት ነው። እሰይ ሄጂ፣ በቃ ይጅበት በጎበዝ ምናምን እያለ ገደል ስትገብ የሚገፋሽ ማለት ነው። የሚ በቃ እንደዚህ የሚልሽ ማለት ነው። ገደል እየዶለሽ ነው። ገባሽ አይደል? ገደል እየጨመረች ማለት ነው። እና እኔ ለእውነት ነው የምናገረው። ቅናታ፣ ምቀኛ፣ ምና ምትል የጭ እኔ በማንም አልቀናም ስሬስ ማለት ነው። ለማን ነው ምቀ ነው? አልሐምዱሊላህ፣ ያ በቃ ሁሉን ነገር ሰጥቶኛል። አለ ማለት ይመቃኝ ሁሉ ሰጥቶኛል አልሐምዱሊላ ማለት ነው። እና ምንም ያስቀና ነገር ምናምን አላየሁም ባይዘወይ ማለት ነው። አሁን ደግሞ ድራማ ተጀምሮላችኋል። ገንዘባችን አትስጡም። ድራማውን ተከታተሉ። ላይክ ሼር፣ ሰብስክራይብ አድርጓቸው። እንገዛው አትስጡ፣ አልሰጠን ደግሞ። ዜድ ከሀቢባ ቤት ገብተሽ ናችሁ፣ ወራዳ ማለት ነው። ሀቢባ ቤት ገብተሽ ምንድነው ያልሽው? እኔ እኮ እንደዛ ያለ የለም እና እንደ ስታልክሻል ነበር ያ አራት ዓመት ዳሬ ፈታ ወይ ዘጠኝ ወር ስራ ፈትቻ ተቀመጥኩ። ብዙ ነገር ስቲ ያን ዘር እንደው ስራ ፈትቻ ዘጠኝ ወር ደሞዝሽ መሰለኝ እየሰጠሽ እና እዛ ሂደሽ እየቃዥሽ ነበር ምናምን ነገር ማለት ነው። ቪልተርና ፊስታል ቪልተር ማለት እንኳን ራሱ የማታቂ፣ በነገራችን ላይ አብዛኞቹ ማይሞች ናቸው። እና በቃ የገጠር ልጆች ያኔ ወልኝም ገጠር ነኝ ግን ሞኝ አይደለም። ወልዬዎች ምናምን በጣም በብዛት አላችሁና፣ እነሱ በጣም አዛኞች ናቸው፣ የዋሆች ናቸው፣ በጣም ማለት ነው። እና ማንኛውም ሰው ይበላቸዋል። ገባች አዳም። ሀቢባ እኔ ከሰጡኝ እኔም እበላለሁ ብላለች ሀቢባ። ግን አሹፋባቸዋለች። በነገራችን ላይ ትላንትና ቤቷ ዜድም ሌላም ቀርባ ነበር እና በጣም ነው የተደበረችባችሁ። ማለት ነው በጣም ነው ያሾፈችባችሁ። እውነቴን ነው የምውላችሁ፣ በጣም በጣም ማለት ነው። እና ተማሩበት። እውነቴን ነው የምውላችሁ ማለት ነው፣ ተማሩበት። እና ማለት ያኔ ገንዘባችሁን አትስጡ። እሷ ራሱ ሀቢባ ራሱ እንዴ፣ እንዴ፣ በጣም ወዳጅ ልጅ ማለት ነው። እንዴ እንዳንቺ አይነት ወዳጅ ስጠን ምናምን ነገር እያለች ያሾፈችብሽ ነው አንቺ ደግሞ ማለት ነው። አንቺ እኮ ሲጀምር ታስታውቂያለሽ ዜድ ተብየዋ ማለት በጣም ታስታውቂ። እዚህ ጋር ራሱ ውቅራት አለሽ፣ ይገባሽ አይደለ? ውቅራት ምናምን አምን አለ። እነዛ ማለት እኮ ውቅራት በተለይ ያላቸው ሰዎች ማለት ወደላይ፣ ወደ ላይ ናቸው። ወደ ላይ ቆለኞች እንኳ እንኳን የለም የቆለኝ አደለሁም በሆንም ችግር የለውም። ግን እኔ ወሰጠኝ ይሄ መስመሩ አለ አይደለ? እንደዛ ያኔ ያኔ አዲስ አበባ ልጅ ባልሆንም ከከተማ መስመሩ መኪና መንገዱ ከአዲስ አበባ ወደ መቀሌም እንደዛ ነገር ማለት ነው። ያው እንደዚህ እንደዚህ እንደዚህ ነኝ፣ በቃ እንደዚህ መስመሩ ማለት ነው። እና ወደ ታከታች የሚመጡ አዛኞች አሉ፣ ከላይ ደግሞ የተንከባለ የሚመጡ እንደ ዜድ አይነቷ ውቅራት ያለው ምናምን ነገር በቃ ይሆነ የመደመር ምልክት ምናምን በቃ ብዙዎች። እና እንደ ዜድ በጣም እልም ያልሽ ባላገር በዶ ሆነሽ። በነገራችን ላይ እልም ያልሽ መሀይም ማለት ነው። እና እንኳን አደለም ለነሱ ብዬ እንኳን አደለም ትዳሬ ልበትን ቀርቶ ማለት ነው። እኔ እንጃ የጀዋሊን ሻን እንኳን ራሱ አልጨርስም። ለነሱ ብዬ ማለት ቸካል አደርጋቸው ባይዘው ወይ ማለት ነው። ምን ሰርተው ደግሞ ተምሳሌ ናቸው? አስተምረዋል? ምንድን ነው አንድ ይዞ አፈቀርኩ ይላል። ምን ውሸት እኮ ነው ይዘው የመጡት። በቃ ለምንድን ነው እናንተ? ያን እውነት ሲነገራቸው ምን አለው? ያችን አቅፎ ይመጣል። ያችን እንደዚህ ያለ እንደዚህ ምን ምን ምን ምን ምን ምን የተሰራው ነገር ምን የሚያስተምረው ነገር ተሰርቶላቸዋል? ምን ኔቫር የለም በቃ አንድና ፍቅር ኩላ ከዳች ከዳችኝ ይላል። ፍቅረኛዋ አመጣ ምን ያምን አሁን፣ ዱባይ ደግሞ አሁን እንግዲህ ዳኒ ጀምሯል፣ ይቀጥላል። ይስሩ ይስሩ ይስሩ። ግን እናንተ አትበሉ፣ አትመኗቸው። እነሱ ውሻ ተሰርተው በመጡ ሰዓት እናንተ እየየ ማለት ለምን አስፈለገ? የእናንተ ማልቀስ፣ የእናንተ ገንዘብ መላክ ነው እና እኔ እነሱ ከሰጧቸው ይብሉ የምትሉ ልጆች ይቃወማችኋል። ብዙ ጅሎች አሉ፣ ብዙ አዛኞች አሉ፣ ብዙ ያዋሆች አሉ፣ ብዙ በጎች አሉ። በቃ እውነት የሚመስላት ማንኛውም ነገር። አሁን እሱ አልቅሶ ተጣላን ምናምን ብለው ሲመጡ ያለቅሳሉ፣ ገንዘብ ይልካሉ። አሁን ምሳሌ መጀመሪያ ሲመጣ ሩታ ጀዋል የላትም ይል ነበር። እነሱ ናቸው ገዝተው የሰጡት። ጀዋል ማለት ነው። እነሱ ገዝተው ሰጡ። ገባቸው አይደለም አትይዝም አትጠቀም ምናምን ሲባል ማለት። በጣም አዛኞች ስላሉ ይበላሉ፣ ይበላሉ። እነዛ መጨረሻቸው ምንድነው? ሜዳ ላይ ይወድቃሉ። ሀቢባ ራስ ተካሚ በዝቶባታል። በቃ አዎ በቃ እናንተ ግን አይ ኩኝ እና ይሄ ምቀኝነት ቅናት አይደለም። ምቶቻችን ንቁ ማለት አትጃጃሉ ማለት ይሄ ምቀኝነት አይደለም። ምቀኝነት ነው ያለሽ አንቺን መጥቶ ያንም ሊባላሽ ነው ማለት ነው የምናገር ባይ ሊባላሽ አዳሜ ማለት ሰለቻችሁኝ። አሁንም እኔም ሰለቻችሁኝ በጎቹ አዎ በጎቹ ሰለቻችኋለሁ። ጀግኖች ግን አልሰለቻችሁም፣ ምክንያቱም የማመጣው ቁም ነገር እውነት ስለሆነ ማለት እና ይሄ ቅናት ምን አይደለም። በነሱ የሚቀና ማንም የለም ባይ ዘወኝ ማለት ነው በነሱ የሚቀና ምን አይነት ሰው ልባላችሁ

ዳቦዋን እናንትን አንድ ዘርግፋ መሄድ ያስቀናል። ምንም ያስቀና ነገር የለም። መዋሸት ያስቀናል። ምንም ያስቀና ነገር የሰው ገንዘብ የመዳም ቅመሞችን ማጭበርበር የመዳም ቅመሞችን መዋሸት የመዳም ቅመሞችን ማታለል ያስቀናል። አረ በጭራሽ በእናታችሁ በማንቸውን ወዳችኋለሁ። ከአሁን ባላልገጥም በእነሱ በቃ ላይክ ሽር ሰብስክራይብ አድርጉ። የመዳም ቅመም ከመዳም ኩሽና